ሰላም ሰላም፣ ውድ የማርታ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁላችሁ። እግዚአብሔር ይመስገን ቤተሰብ ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ያውላችሁ ትናንት ኦልሬዲ የሀይሚና የብሩክን ቪዲዮ ያያችሁት ይመስለኛል። ያው ብድሩን የማይመልስ ሰው ብድሩን የማይመለስ ልጅ አይወለድ ነው የሚባለው ከተረቱ አንጻር ኦልሬዲ እኔ ስለ ፕራንኩ ምናምን ላወራ ሳይሆን የመጣሁት ማለት ነውና አንድን ጊዜ ብሩክ ሀይሚ በቃ ልጆች ናቸው ልጆች ስላችሁ አንዳንድ ጊዜ የሆነ አለ አይደለ ልጆች ሆነን መብሰል መብሰል ማለት ያሁን ለምሳሌ ልጅ ሆናችሁ የምታስቡትና አይምራችሁ ሰላሳ አመት ሀያ ሰባት ምናምን እያለ ሲሄድ የምናስበሮች በጣም በጣም ኢማጂን በጣም የተለያየ አይነት ርቀን ያለው ማለት ለምን አንዳንድ ጊዜ በጣም ልጅ ሆነን በሀያ አመት ውስጥ ምናምን ስንሆን በጣም ለነገሮች እንቾኩላለን የውሳኔ ሰዎች እንሆናለን ማለት ወዲያው የሆነ ነገር እሺ ለማበላሸትም ቶሎ ብሎ እሺ ይባላል። ነገር ግን ደግሞ ወደ እድሜያችን እየበሰለ ምናምን ሲሄድ ነገሮችን ለማገናዘብ እንቅለን፣ ቆይ እስኪ ሰከን ብለን የሆነ ነገር እንመነምራለን፣ እናያለን የሚመጣብንን ነገር፣ ያ ነገር ምን ይዞብን ይመጣል፣ ያ ነገር ለምን እንደዛ ሆነ የማለት እናጠነጥናለን ማለት ነው። ሲቀጥል ብሩክና ሀይሚ ልዩነታቸው ምን መሰላችሁ? ብሩክ ችኩል ነው። ሀሚ ደረቅነት። ብሩክ አሁን ለምሳሌ በደቂቃ ውስጥ አሜሪካ ሊሄር ነው ስትለው፣ እሱ ቶሎ ብሎ ማሰብ የነበረበት አሜሪካ አሜሪካ ማለት በጣም በጣም ብዙ እንጃ። አንዳንድ ጊዜ እኮ አንድ ሰው ለአሜሪካ በህገ ወጥ መንገድ ካልሆነ እንዲቶሉ የሚያልቅለችው በትክክለኛ መንገድ ቪዛ ለማግኘት ስቃይ፣ ለመበሉት ስቃይ፣ ስቃይ፣ ስቃይ፣ አራት አመት ሁለት አመት በጣም ብዙ ይፈጃል። እንኳን አይደለም እሱ እንደዚህ ተጋብቶ እንኳን በሚስትነት ደረጃ ለመውሰድ በጣም ብዙ ፕሮሰስ አለ። ቶሎ ብሎ ግን ያን ነገር አላሰበው፣ ገባችኋል? ፓስፖርቴን ስጠኝ ስጠኝ እኔ አሜሪካ ሄዳለሁ ምናምን ስትለው እንዴት እንዴት ፕሮሰስ ተጀመረ? ኦልሬዲ ፕሮሰሱ እንኳን ቢጀመር እንዴት ቶሎ ይቆያል? እነዚህ ልጆች ማለት ነው ልጅ እንኳን ሁሉ ቢያሳድጉ የአራት ዓመት ልጅ ይሆነዋል ማለት ነው እና በጣም በዛ በመቅስፈስ ውስጥ ነው። በአንድ ቀን በአንድ ቀን አዳራ ድሮ ነው። በማግስቱ ቪዲዮ ሲሰሩልን እኔ ትኬትሽን ቆርጨዋለሁ አለ። ትኬቱን ሳይቀዱው በፊቱ እንኳን ረጋ ብሎ ቢያስብ አንድ ቀን ገባችኋል። አንድ ቀን በቃ አንድ ቀን እንዲ ምናምን በቃ ምናምን ብሎ ማስብ ይችላል። ፕራንክኖ ነው ብላምን ደግሞ ነገረችው። ፕራንክ ነው ከተባባለ በኋላ ደግሞ በቃ የሰው ልጅ ይቅርታ ብዙ ነገሮችን ያሸንፋል፣ አይደለ ይቅርታ ብዙ ነገሮችን ይለውጣል ማለት ነው። ትናንት ሲመጣ ኦልሬዲ ትኬቱን ፓስፖርቱን፣ የመጀመሪያ ቪዲዮ ፓስፖርቱን ሳየው ኦልሬዲ መጨረሻ ላይ ሰርፕራይዝ፣ ያው ለእኛ መንገድ አልፈለግም፣ ያው እኛም ሰርፕራይዝ ሊያደርጋል ብዬ ትኬቱን ይዞላት የመጣ ነበር የመሰለ ማለት ነው። ግን እሱ በፕራንክ ቪዲዮ የመጣው ማለት ነው። ሆኖም ቀረ ሀይም ብሩክ ብሩክ ሀይሚን ይቅርታ ጠይቋለች አይደለም። በቃ በጣ ይቅርታ ጥፍቻለሁ የሆነ የሆኑ ሁሉ ነገር ሁሉ ሆኗል። አንተ እንኳን የራስክን ቻልና እኔ አንተ የራስህን ቻልና እኔ ደግሞ የራሴን ፕሮሰሱን እንችላለሁ ምናምን አለችትና አሳዘነች ማለት ነው። ለምን አንዳንድ ጊዜ በቃ በጣም ደግሞ ትወዷለች፣ ታውቃላችሁ አለ በጣም ነው የምትወደው በጣም ነው የምታፈቅረው፣ አይኗ ላይ ይነበብባታል። በጣም ከተመቸኝ ንግግሯ ፍቅር መቀበልን ሰውን መስጠትን የሚፈልገው ለዛ፣ አንተ ባታቅፈኝም እኔ አቅፍ ካለው አለች። ይማጅን ማን ማን እንደዚህ ይናገራል? ማን እንደዚህ ያስተውላል? በዚህ ሰዓት ማለት ነውና፣ በቃ ብሩኪ፣ አሁን አንተ አሁን እስቲ አንዳንድ ጊዜ ካለፋችሁ ህይወታችሁት ለምን አትማሩም? እስቲ አንዳንድ ጊዜ ቆም ብላችሁ ማሰቡን ለምን አትሞክሩም? ለምን ትጮኩላላችሁ? ሁል ጊዜ እኮ የሰው ልጅ ልጅነት የለም አይደለ፣ ሁልጊዜ ጊዜ ነገሮችን እየበሰል አሁን ለምሳሌ ዛሬ ተጣርታችሁ ስትመጡ ዛሬ የተጣለንበት ምክንያት ይሄ ይሄ ነገር ያጣለን። ገባችሁ አይደለ? ይሄ ይሄ ነገር ያጣለ ለቀጥ የሰጠጣሉ፣ ግን ያኛውን ተመልሳችሁ መድገም የለባችሁ። ያኛውን ተመልሳችሁ መድገም የለባችሁ። አሁን ባለፈው ያጠፋችሁትን ነው ተመልሳችሁ አሁን ላስጠታታችሁን የደገማችሁት ማለት ለምን እንደሆነ ታውቃለህ? ባለፈው ኤርፖርት ዱባይ ስትሄድ ሳነግራት ሄድክ ታመመች ታመመች ስትመጣ፣ ደግሞ ውሻ አረገች አይደለ? እሺ። እሷ ደግሞ እሱ እንደዛ እሱ ነገር እያለ አሜሪካ የሚሄዳለሁ ማለቷ ደግሞ በቃ የማይታሰብ ነገር ነው። በቃ ለምን ባለፈው እንደዛ ብየው እንኳን በግድ ለምኘው አስቀርቸው ከዱባይ ለምን እንደዚህ ነገር ማውራት አስፈለገ ብላ ማሰብ ነበረባት። ሀይሚ ልጅ ናት። ነገር ደግሞ ሁለታቸውም አንድ አይነት ባህሪ ስትሆኑ ፍቅራችሁን ለማራዘም ይከብዳል። ይገባቸዋል። ብዙ አመት ረጅም ርቀት መሆን ለምን እያንዳንዳችሁ ስህተታችሁን እየተላፋችሁ እየተራረማችሁ አንቺ ትብስ ስታጠፋ፣ አንተ ትክክል ስትሆን እነዛ ነው መሆን የነበረ። ሲቀጥል ደግሞ ሽጆች እየደረሰኝ ነው በለካል ማለት ነው። በጣም በውስጥ ብሎች እየደረሰኝ ነው። ኢቨን ስልኬን ኬትም በዋሳፕ ራሱ ይልኩልኛል። ሚ የምትተማመን ከሆነ በሀይሚ እርግጠኛ መቶ ፐርሰንት የምትተማመን ከሆነ ከአንተ የበለጠ ሀይሚን የሚያውቃ ሰው ያለ አይመስለኝም። ይገባሃል አይደለ? አንተ የምታውቃት ካንተ በላይ ማንም አያውቃትም። ለምን በጣም ገልጸናችሁ ብዙ ነገሮች ታወራላችሁ፣ አብራችሁን የምትሉት ማለት ነው። አንተ ለነዛ ሰዎች ቦታ ሰጠህ፣ ማዳመጥ መልስን መመለስ አያስፈልገህ ብሩኬ። ይገባሃል አይደለ? ለነዛ ሰዎች አንተ ቦታ ከሰጠካቸው እየሰማካቸው ነው፣ ሀይሚን አታውቃትም ማለት ነው። ማለት ነው በቃ ሲጀመር እንደዚህ አይነት ሰው መቶ ሲነግርህ ብሎ ከአርግተህ ማባረር ነው ያለበት። ለምን እንደሆነ ታውቃለህ? እነዛ ሰዎች የእናንተን ክፍተት ነው የሚፈልጉት ማለት ነው። ማንም ሰው ሀይሚ አሁን ቆንጅዬ ናት፣ ፌመስ ናት ማንም ይፈልጋታል? በጣም ብዙ ወዳጅ አላት ማለት ነው። ማንም አይቷት የሚወዳት አይነት ሴት ናት። አንተ ደግሞ ያን ካወቅ ፍቅራችሁን ማርዝ ባቀጠል ነው፣ እድሜ እንዲኖረው ብዙ አመት እንዲቆይ በቃ እንትን እያላችሁ እያላችሁ እያላችሁ በይቅርታ በመተራረብ ነው። አሁን ትናንት ላይ እኔ አሁን ደብሮኛል። ፓስፖርቱን ይዘት መተክስ ስሰርች ለምን እሷ እንደዚያ ስላለች አይደለም የሆነ አንተ የሆነ ከእሷ ተሽለ መገኘት አለብህ፣ በንግግር ወይም ማሳመን አለብህ ክሷን። ገባህ አደለ? ሀይሚሻ እኮ ይሄ ነገር እኮ እንደዚህ አይደለም ይሄ ነገር እኮ እንደዚህ አይደለም ይሄ ነገር እኮ እንደዚህ አይደለም፣ አንቺ የምትሄጂበት መንገድ እኮ ትክክል አይደለም። የዛ ጊዜ ቀስ ብላ ወይም በማግስቱ ወይም በስንተኛው ቀን ልትረዳክ ትችላለች። ገባህ አደለ? አሁን እሷ ያኛው ስህተት መሆኗ ገብቶ በጣም ይቅርታለች። ትናንት ደግሞ አንተ ስትጀነንባል ነበር በቃ ይቅርታ ካለች ወይ በቃ ይቅርታ ነው። ትኬቱን ትኬት ደግሞ በጣም ቀላል ነው። ብሩኬ ይህን ያህል እንትን ምት የሚባል ነገር አይደል፣ ምንም የሚቃጠል ነገር ነው፣ ብር የሚከስር ነገርም አይደለም። ገባል። ትኬቱ ተመልሶ ትንሽ ብር ነው የምጨምረው። ተመልሶ አርዘማ ይዘሃና በቃ ዱባይ ቃልህን አክብር። ገባህ አደል? ቃልህን አክብር። በቃ ከይቅርታ በላይ ምን ምን ከዚህ በላይ ምን አለ? በቃ ፕራንክህንም እሷ የመደረገች ግን መልሰ ሀታል በጥፉ ለዞ ማለት ነው እና በቃ እንትን በሉ ፍቅራችሁን እድሜ እንዲኖሩ አድርጉ። በቃ የምታመጡትን ነገር አንዳንድ ጊዜ አስቡት። ከኛ ይልቅ እናንተ በጣም ትጎዳላችሁ። ገባችሁ አይደለ? እያንዳንዳችን የምናናገራት ነገሩ ዋጋ አለሁ። አንደበታችን ለክፉ ነገር ማሰልጠን የለብንም። ገባችሁ አይደለ? ክፉ ቃል ካፋችን ሲወጣ የለመድን ነው የሚያሄዱ ማለት ነው። አሁን ለምሳሌ በቃ መጥፎ ነገሮች ባትናገሩ። አሁን ለምሳሌ አንተ ይሄ ነው ይሄ ፓስፖርት ነው ችግር ያመጧ ፓስፖርቷ አመልስላት አለው ነው እሷ ስጠኝ ባለች ቁጥር ነገር የምሰጣት ከሆነ ነገም እንደዛው ነው። ገባህ አይደለ? ያ ነገር ነው መሆን የለበትም ያ ነገር ማለት ነው ደግሞ ቢያንስ በተወሰነም ቢሆን በእድሜ ብትመጣጥኑ ትንሽ የእድሜ ጋፕልነት ደግሞ ይኖራቸዋል። ቢያንስ አንድ አመት ሁለት አመት። አንተ ከሷ አስተሽለ መገኘት አለብህ። አንተ ችኩል ችኩል ኮንክማ አፈረስከው ማለት ነው የምሰራውን ነገር ታፈርሷል። ገባ አደለ? ቢያንስ ችኩል በጣም መጥፎ ነው። ምኑን ምኑ ያበላሻል። ደረቅ ይሻላል። በቃ እሷ ያላመነችበትን ነገር አታደርግም ማለት ነው። በቃ እሷ ውስጧ ያላመነውን ነገር፣ ያልፈለገውን ነገር አታ ችኩል ግን መጣ። ፓስፖርቱን መቀደድ ካለበት ይቀደዳል። አበላሸክ ገባ አደለ? ቢያንስ አንተ ትንሽ ይህን ባህሪን ማስተካከል አለበት። አትችኩል ያስገባህ አደለ? በቃ እርግጥ በል ነገሮችን ለማሰብ በቃ ራስን ጊዜ ስጥ። በቃ ብልሽት አታደርጉ ቶል ብለህ ማለት ነው። እና ቡርኬ እኔ ይሄን የምለው እኔ እንጃ እኔ ግን ቶል ብላችሁ በቅርብ ዱባይ የሄዱ እና ደግሞ ሳና ውስጥ ስታስፈራራይ፣ እኔ በጣም ብዙ ተመልካቾች አለኝ ምናምን በጣም ብዙ የሚወስደኝ ሰው አለ። እውነት ነው። በጣም ብዙ ኮሜንታተሮች እራሱ እያያችሁ ከሆነ እኔ እኛ ጋር ተርፍ ያለሽ እኔ ጋር ነው። የሰው ፍቅር ይስጣችሁ። ይሄ ነው ግን በቃ አሁን አንተ ደግሞ በቃ ችግር የለውም ትኬቱን የተወሰነ አሁን ትኬት ኦፊሰር ብትሄድ አናገርካቸው በጣም ቀላል ነው፣ ይስተካከላል ማለት ነው። አስተካክሎ ሁሉ በቃ ባይንስ ብር ካሌለ የትንሽ የማደስ የራየር የማስረዝም የትንሽ ብር ካሌ በቃ መረዳዳት ነው። ፍቅር ላይ ደግሞ መናበብ ይፈልጋል።